የዘንድሮ የሐዋሳ ልዩ ልዩ ስፖርት ሻምፒዮና ውድድር ትውልድ ለማፍራት እንዲሁም ተተኪ ወጣት ስፖርተኞች በበቂ ሁኔታ መገኘታቸውን የገለጹልን ወይዘሮ መቅደሱ ሪሶ ናቸው። ብዙዎች ጊዜያቸውን ለማሳለፍ ራሳቸውን ለማዝናናት ፍሪ ለማድረግ እዚህ ይውላሉ። ዋነኛው ዓላማ ግን ትውልድ ለማፍራት ተተኪ ስፖርተኞችን ለማፍራት የሚደረግ ስለሆነ እኔ በቂ የሆነ ከተለያዩ አሁን የእግር ኳስ ነው፣ የሴቶች እግር ኳስ አለ፣ መረብ ኳስ አለ፣ ቅርጫት ኳስ፣ ሌሎችም ብዙ አይነት ስፖርቶች ተተኪ ስፖርተኞችን በበቂ ሁኔታ ያገኘንበትና የመረጥንበት ነው። ቀጣይ የክልሉ ልዩ ልዩ ሻምፒዮና አለ። እዛ ይዘን ከተማችንን ወክለው የተሻለ ፐርፎርም የሚያደርጉ ልጆችን መርጠናል። መላውም በኢትዮጵያ ደረጃ ጅማ ከተማ ላይ እየተዘጋጀ ስለሆነ እዛም ድረስ ሄደው አገርን የሚወክሉ ልጆችን ለማግኘት የተሰራ ነው ያለው። በታዳጊ ስፖርተኞች በተለይም በእግር ኳሱ ላይ ሲሰጥ የነበረው ትኩረት መቀዝቀዙ ለነገ የሚባል ስራ አይደለም ሲሉ ወይዘሮ መቅደሱ ሪሶ አያይዘው የጠቆሙት ሐዋሳ ከተማ የምትታወቀው ታዳጊዎችን በማፍራት ለዛም ለሌሎችም ጭምር የማከፋፈል የመስጠት ባህል ነው የነበረውና እዚህ ታዳጊ ላይ መስራት ከተቀዛቀዘ በኋላ ዋናው ክለብ የሚያሳየው ውጤት በራሱ ይህንን የሚያሳይ ነው። ስለዚህ ይሄ ነገር ከስሩ ነው መቀረፍ ያለበት እንጂ ላይ ላይ ከተሰርተው ውጤት አይመጣም። ስለዚህ እነዚህ ታዳጊዎች ላይ በየክፍለ ከተማው ፕሮጀክቶችን ክልሉም ሆነ ከተማው በራሱ በጀት እየደገፈ ትጥቅ እና ለስፖርት የሚያስፈልጉ ቁሳቁሶችን እየሰጠ እየደገፈ ነው። እኛም እንደ ከተማ አስተዳደር እንደ ባህል ቱሪዝምና ስፖርት መምሪያ ከንቲባውም ደግፎን ከአስር በላይ ለሚሆኑ ቲሞች ድጋፍ አድርገናል። የዕለቱ የክብር እንግዳ የሆኑት አቶ ቡዝነታ ቦታ በበኩላቸው በልዩ ልዩ ሻምፒዮና ውድድር ወጣቶች ባሳዩት ፉክር አላማው እንዳሳካ የተናገሩት እግር ኳስና አትሌቲክስ ብቻ ነው ከሚልበት ባለፈ በሁሉም ስፖርት አይነት አሁን እንዳዋሳ ከወሰር ከአስራ አንድ የስፖርት አይነት በጣም በላይ ነው ተሳትፎ እያደረጉ ያሉት። ኢንዶርስ ጌም አለ እዚህ ሜዳ ላይ ደግሞ ፊልድ ለምናየው ውድድር አለ። ከዛ ባለፈ የትራክ ውድድሮች አሉ። እነዚህ ውድድሮች ወጣቱ ራሱን በስፖርት ማዘውተሪያ ስፍራዎች በመሳተፍ ከዛ ባለፈ ውጤታማ በመሆን እንጀራ የሚፈጥርበትም ስለሆነ እጅግ በጣም የተሳካ ነው ማለት ይቻላል። አቶ ብዙነታ ቦታ አያይዘው እንደገለጹት ከእግር ኳስና አትሌቲክስ ስፖርት ባለፈ በሁሉም ስፖርት አይነት ውጤታማ የሆኑ ስፖርተኞች በሲዳማ ክልል እንዳሉ መመልከት እንደተቻለ ነው የገለጹት። አንደኛው ልዩ ልዩ ስፖርቶች ሻምፒዮና ማዘጋጀታችን በራሱ ከእግር ኳስና ከአትሌቲክስ ባለፈ በሁሉም ስፖርት አይነት ውጤታማ ስፖርት ሲዳማ ክልል ላይ አለ የሚለውን ለማሳወቅ ነው። ሁለተኛው ከዚህ ቀደም ሙያው እያላቸው እውቀቱም እያላቸው ተወዳድረው ውጤታማ መሆንም የቻሉ ለአብነት ማንሳት እንችላለን። በብስክሌት ውድድር፣ በጠረጴዛ ቴኒስ፣ ቤት ውስጥ የሚደረጉ የቼዝ አለ፣ ዳርት አለ። በእግር ኳስና በአትሌቲክሱ እንደዛ ውጤታማ እንደሆኑ ሁሉ በሌሎችም ስፖርቶች ወጣቱ ተጠቃሚ መሆን እንዲሲል ነው ልዩ ልዩ ስፖርቶች ሻምፒዮና የተዘጋጀው። በዘንድሮ የአዋሳ ልዩ ልዩ ስፖርት ሻምፒዮና የተሳተፉ የሴት ቡድኖችን ጨምሮ በቀጣይ አመታዊ ውድድር ለማሰናዳት ዝግጅት ላይ መሆናቸውን የተናገሩት ደግሞ አቶ ልዑል ሰገድ አለማየሁ ናቸው። የአዋሳ ከነማን ታዳጊ ክለብ ለመመስረት ነው ትልቁ ታርጌታችን። ለዛ ብለን የከተማው እግር ኳስ ፌዴሬሽን ራሱን የቻለ አመታዊ ውድድር እቅድ አውጥቶ አምስት ቡድኖች እስካሁን ድረስ ተመዝግበዋል። ከአካባቢ ደግሞ ሌላ ጥያቄ ያቀረቡ ቡድኖችም አሉ። ኤንይ እጣ አውጥተናል። ቅዳሜ ዕለት በዚ አጋጣሚ እናንተን በዚ አጋጣሚ እንጋብዛችኋለን። ቅዳሜ እንጀምራለን። አላማችን ግን ዞሮ ዞሮ አዋሳ ከነማን ተተኪ ተጫዋቾችን ለማዘጋጀት ነው። ቡድኖች ሲበዙ የተጫዋቾች ፉክክር እንደሚኖር የገለጸችልን ተሳታፊዋ ስፖርተኛ ናት። ቲም ሲበዛ እኛም ፉክክራችን ይጨምራል። ብዙ ነገር አለ እና ቲም ሲበዛ ነው አሪፍ የሚሆነው። የመጀመሪያው ጌም ላይ ነው የጨረስኩት ማለት ይቻላል። ማለትም ሰባት ነው ያገባሁት። የዋንጫው ላይ ነው አንድ የከተትኩት። አንድ ላይ ስምንት ማለት ነው እና አሪፍ ነው። ደስ ብሎኛል። ለባለፉት ቀናት ሲካሄድ የሰነበተው የሐዋሳ ልዩ ልዩ ስፖርት ሻምፒዮና ፍጻሜውን ሲያገኝ በወንዶች እግር ኳስ ምስራቅ ክፍለ ከተማ መሀል ክፍለ ከተማን በመለያ ምት አምስት ለሶስት ሲያሸንፍ፣ በሴቶች ደግሞ አዲስ ከተማ ክፍለ ከተማ አንድ ለዜሮ በሆነ ውጤት ምስራቅ ክፍለ ከተማን በማሸነፍ በዕለቱ ከተገኙት የክብር እንግዶች የዋንጫ ሽልማት ተበርክቶላቸዋል። ታቦር ክፍለ ከተማ አራት ዋንጫዎችን ከተለያዩ ውድድሮች በማግኘት ቀዳሚ ሆኖ አጠ ተጠናቋል።